አራት የአፍሪካ ሀገራት ከጥር 1 2018 ዓ ም ጀምሮ የተባበሩት መንግሥታት የሰብዓዊ መብቶች ምክር ቤትን በአባልነት እንዲቀላቀሉ ተመረጡ። የተባበሩት መንግሥታት ጠቅላላ ጉባኤ ለሰብዓዊ መብቶች ምክር ቤት የሶስት ዓመት የሥራ ዘመን እንዲያገለግሉ የመረጣቸው ሀገራት አንጎላ፣ ግብፅ፣ ሞሪሸስ፣ ደቡብ አፍሪካ፣ ቺሊ፣ ኢኳዶር፣ ኢስቶኒያ፣ ህንድ፣ ኢራቅ፣ ጣሊያን፣ ፓኪስታን፣ ስሎቬኒያ፣ ዩናይትድ ኪንግደም እና ቬትናም ናቸው። ጄኔቫ መቀመጫውን ያደረገውና አርባ ሰባት አባላት ያሉት የተባበሩት መንግሥታት የሰብአዊ መብቶች ምክር ቤት በዓለም አቀፍ ደረጃ የሰብአዊ መብቶችን የማስተዋወቅና የመጠበቅ ኃላፊነት ተጥሎበታል። ቀጣይነቱን ለማረጋገጥ ከአባላቱ አንድ ሶስተኛ የሚሆኑትን በየዓመቱ በተከፋፈሉ የሶስት ዓመት የሥራ ዘመኖች ይተካካሉ። የሰብአዊ መብቶች ምክር ቤት መቀመጫዎች ጂኦግራፊያዊ ውክልናን ለማረጋገጥ በክልላዊ ቡድኖች መሰረት የሚመደቡ ሲሆን አፍሪካና እስያ ፓሲፊክ እያንዳንዳቸው አስራ ሶስት፣ ላቲን አሜሪካና ካሪቢያን ስምንት፣ ምዕራብ አውሮፓና ሌሎች ግዛቶች ሰባት፣ ምስራቅ አውሮፓ ደግሞ ስድስት ወንበሮች ይኖራቸዋል።